ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። መቼም ቢሆን ማንም ሰው ክርስቲያን እንደሆነን መጠየቅ ያለበት አይመስለኝ። ሲመስለኝ መሆናችንን ለመረዳት ከአምስት ደቂቃ በላይ ከእኛ ጋር መሆን የለባቸውም። ስለ መንፈሳዊ ባልሆነ ቦታ እንዴት መንፈሳዊ መሆን እንደሚቻል ላወራችሁ ማን አማኝ እንደሆነ እና ማን አማኝ እንዳልሆነ ለመለየት አስቸጋሪ ሆኗል። አሜን። እና ያን ስለምን ለማለት ፈልጌ ነው። የሆነ ሰው መኪናው ላይ የሆነ የተለጠፈ ነገር ስላለው ብቻ ከእግዚአብሔር ጋር መሄድ ባለባቸው መንገድ እየሄዱ ነው ማለት አይደለም፣ ወይም በስተጀርባ ህይወታቸውን አደጋ ላይ እየጣሉ አይደለም። እኔ ማም ነው መኪናችን ላይ የሚለጠፉ ነገሮች የምናደርግ ከሆነ እና አንገታችን ላይ የክርስቲያን ጌጣጌጦች የምናደርግ ከሆነ መጽሐፍ ቅዱስ የምንይዝ እና ክርስቲያን የሚያስመስሉንን ነገሮችን የምናደርግ ከሆነ ከዛን ህይወቱን መኖር አለብን። ሲመስለኝ እነዛ ነገሮችን ማንሳት አለብን እና ይሄ በጣም አሳሳቢ የሆነ እየሄደ ነው መጽሐፍ ቅዱስ ወደ ፍጻሜው ስንደርስ ያው ኢየሱስ ከመመለሱ በፊት ምን ያህል ጊዜ እንደሚቀረን አላውቅም፣ ግን የማውቀው ዛሬ መጽሐፍ ቅዱስ ምሳሌ ያላቸው ነገሮች እየተከሰቱ ነው። እና ስለዚህ እግዚአብሔር በዚህ የህይወት ዘመን እንድንኖር ከፈቀደ አሁን ስሙኝ በዚህ ዘመን እንድትኖሩ በድንገት አይደለም የተወለዳችሁት። በዚህ ዓለም የት የሚሆን ፈጣሪ በሆነ ቦታ ያስቀመጣችሁ በተመረጠ ዘመን በምክንያት ነው። እና በዚህ የእድሜ ዘመን ካላችሁ አሁን ባለንበት የታሪክ ዘመን መስራት ያለባችሁ ስራ አላችሁ። እዚህ የቆሙት ሰዎች አይደለም ይህን የሚወስኑት በእርግጥ እገዛ የሚያስፈልጋቸው ብዙ ሰዎች እዚህ አይመጡም። እናንተ ባላችሁበት ቦታ ነው የሚሆኑት። እና ስለዚህ የእኛ ስራ እናንተን ማሰልጠን ነው ህዝብ መሀል ወጣችሁ ከዛን የሚኒስትሪ ስራ እንድትሰሩ። ያንን ደግሜ እለዋለሁ፣ የፋይፍ ፎልድ ሚኒስትሪ እናንተን ለማሰልጠን ነው የተጠራው የሚኒስትሪ ስራ ወጣችሁ ህዝብ መሀል እንድትሰሩ እና አሁን ጊዜው ዝም ብሎ ቤተ ክርስቲያን ሄዶ ከዛን መድረክ ላይ ያለውን ሰው የማድነቅ አይደለም። አሁን ጊዜው ማግኘት የምትችሉትን ሁሉ ይዛችሁ ከዛን የምትሰሙትን ሁሉ ለመቋቋምና አለም ላይ ወጥቶ ለመጠቀም ዝግጁ የምትሆኑበት ነው። አሜን። ማቴዎስ 24 ላይ የመጨረሻው ዘመን ምልክቶች አሉ እና አንድ ካላቸው ነገሮች ውስጥ ማታለል በጣም እንደሚበዛ ነው። በእርግጥም በጣም ከመብዛቱ የተነሳ እግዚአብሔር ለተመረጡ ሰዎች ሲባል ዘመኑን ካላሳጠረ እዚህ ዓለም ላይ የሚመጣውን ማታለል ማንም ሊቋቋመው አይችልም። እንደው አንዳንድ ጊዜ ራሱ ትጸልያላችሁ፣ ያው እግዚአብሔር ካታለዎች እንዲጠብቃችሁ መታለል እንዳትችሉ ብላችሁ ትጸለያላችሁ። ዛሬ በየቀኑ እንድትጸልዩ ላበረታታችሁ ፈልጋለሁ። ምክንያቱም መታለል አልችልም ብሎ ማሰብ እራሱ በራሱ መታለል ነው። አሜን። ነጥቤ እንድትረዱ ያደርጋል ብዬ ተስፋ የማደርገው ልንገራችሁ። የሆነ ሰው አውቃለሁ። ሚስቱ መፋታት አለብኝ ብላ ያሰበችበት እና ከዛን የሆነ ሌላ ሊፋታ ያለ ሰው ያውቅ ነበር እና ይሄ ሰው አፓርትመንት አለው፣ የአፓርትመንቱ ስምምነት አለው። ግን የአፓርትመንት ላይ መቀጠል አልፈለገ። ምክንያቱም ከሚስቱ ጋር ትዳር ቢኖረውም የሚኖረው ከሴት እጮኛው ጋር ነበር። ስለዚህ አፓርትመንቱን ለማከራየት ፈለገ። እየሳቃችሁ ነው፣ ግን የሚገርመው ነገር ገና አልሰማችሁም። ግን የሆነ ሰው ሲስቅ ማየት ደስ ይላል። አመሰግናለሁ። እና ለጓደኛ እንዲህ ብሎ ሀሳብ ሰጠ። እስካሁን አልሄድኩም ለጓደኛዬ ለመንፈስ ፍሬ ሲባል በሳምንት አንድ ቀን እንደሚጾም ሀሳብ አቀረበ። እየገባችሁ አይደለም። አግብቷል፣ ከሴት እጮኛው ጋር ነው የሚኖረው እና በሳምንት አንድ ቀን መጾም አለብኝ ብሎ ያስባል ለመንፈስ ፍሬ ሲባል። እንዲህ አሰብኩ፣ ይህ ሰው ጤነኛ አይደለም። እግዚአብሔር የሚፈልገው ታዛዥነት ነው እንጂ መስዋዕት አይደለም። አሜን። እና ብዙ ጊዜ ሰዎች እግዚአብሔር ያዘዛቸው ነገሮች አያደርጉም ብዬ አስባለው፣ ግን የሆነ ሌላ ሃይማኖታዊ ነገሮችን ያደርጋሉ እግዚአብሔር አድርጉ ያለውን ነገሮች ባለማድረጋቸውና ያንን ያስተካክላል በማለት ኢሳያስ ስለዚህ አውርቷል። ትንቢተ ኢሳያስ 58 ላይ ሰዎቹ እንዲህ አሉ፣ አንተ ካልተቀበልከው ስለምን ብለን ጾምን? አንተ ከጉዳይ ካልቆጠርከው? ከዛን እግዚአብሔር መልሶ እንዲህ አለ፣ ሆኖም በጾማችሁ ቀን የልባችሁን ታደርጋላችሁ፣ ሰራተኞቻችሁንም ትበዘብዛላችሁ ጾማችሁ በጠብና በክርክር በግፍ ጡጫና በመደባደብ ይፈጸማል። ስለዚህ ባጭሩ እያለ ያለው ምግባራችሁ መንፈሳዊ ካልሆነ ከዛን በጭራሽ አትጹሙ። አሁን ይህንስ ለማናችሁም አይደለም። ይሄ ዝም ብሎ ይሄ የሚያሳዝነው ችግር ፈጣሪ ጓደኛችሁ ነው ለእናንተ አይደለም ግን እንደው ድንገት ይሄን ለማድረግ ከተነሳሳችሁ ዛሬ ምሽት ሁላችሁም ይሄን እንድትረዱ እፈልጋለሁ ምክንያቱም በዚህ ዓለም ውስጥ የመጎተት ነገር አለ ሰዎችን ወደዛ ግልጽ ያልሆነ ክልል የመጎተት ያ ደብዛዛ ክልል ማንም ሰው ክርስቲያን እንደሆንን መጠየቅ ያለበት አይመስለኝም። ከአምስት ወይም ከአስር ደቂቃ በላይ ከእኛ ጋር መሆን የለባቸው መሆናችንን ለመረዳት እና ያ የሚሆነው እኛ ለእነርሱ ስለሰበክን አይደለም፣ ወይም የሆነ ጌጥ ነገር ራሳችን ላይ ስላደረግን አይደለም፣ ወይንም መኪናችን ላይ የለጠፍነው ነገር ስላለ ግን እኛ ላይ የሆነ ነገር መኖር አለበት። ኢየሱስና በውስጣችን መንፈስ ቅዱስ መኖር አለበት። ያ በስነ ምግባራችን ነው የሚመጣው። ከስነ ምግባራችን በላይ ምንም ነገር የለም። ምንም ያህል ጊዜ ቤተ ክርስቲያን ከመሄድ በላይ ነው። ምንም ያህል ጊዜ ከመጾም በላይ ነው። የፈለጋችሁትን ያህል መጽሐፍ ቅዱስ ውስጥ ከማስመር በላይ ነው። መጽሐፍ ቅዱሳችንን እናውጣና ከዛን፣ ይህንን ለብዙ አመታት ያህል ተጠቅሚዋለሁ እና በደንብ ብዙ ቦታ ተሰምሮበታል። ኮከቦችና፣ የተሰመሩና ቢጫ እና ሮዝና፣ ውይ አምላኬ! አንዳንዴ ያንን እና በጣም መንፈሳዊ ነኝ ብለን እናስባለን። አንዳንዴ ፓስተር እንዲህ ይላል፣ እዚህና እዛ ገጽ ላይ ክፈቱ። እዛ ቦታ ላይ አስምረን ከሆነ ታውቃላችሁ ስጋችን ውስጥ የሆነ ኩራት ይሰማናል። የሆነ ብቻ ወደፊት ወጣ እናድርገው እና ከዛም በተስፋ ቀጥሎ የተቀመጠው ሰው ምን ያህል እንደምናውቅ እንዴ። ግን ያን የማናደርግ ከሆነ ምንም ነገር አናውቅም። ያን የማናደርግ ከሆነ ምንም ነገር አናውቅም እና ይህን ራሱ መጨመር እፈልጋለሁ። እሁድ ቤተ ክርስቲያን ውስጥ ጓደኞቻችን ፊት ራሱ ስለ ማድረግ አይደለም። ያንንም ከዝርዝራችሁ ላይ ማንሳት ትችላላችሁ። እቤታችን ውስጥ ማንም በማያይበት ቦታ ላይ እናደርጋለን ነው በሉ እንጂ። ከብዙ ዓመታት በፊት እግዚአብሔር ሁሉንም ነገር እንደሚያይ ተማርኩ እና ለእኔ አስፈላጊ የሆነው ነገር ኑሮዬን በእግዚአብሔር ፊት መኖር እንደሆነ እና በእርሱ ዘንድ ያለኝን ዝና ጥሩ ማድረግ እንደምፈልግ እና በእርሱ ዘንድ ያለኝ ዝና ከሚታሰበው በላይ በሰው ዘንድ ካለው ዝና በላይ እንደሆነ ተምሬያለው። አንዳንዴ እኛ ማስገረም የምንፈልገው ሰው እያየን መሆኑን ካወቀን ትክክለኛውን ነገር ልናደርግ እንችላለን፣ ግን ማንም እያየን ካልሆነ ምንድን ነው የምናደርገው? ያው ለማንኛውም ሌላ ታሪክ። የሆነ ሴት ወደ ቢሯችን ደወለች። ይሄ ምናልባት አንድ አመት ይሆነዋል። ቆንጆ የወጣት ሴት ልጅ ድምፅ ይመስላል። ከዳነች ምናልባት ረጅም ጊዜ ራሱ አይመስልም፣ እና ቢያንስ እንደዛ ብዬ ተስፋ አደርጋለሁ። ምክንያቱም ያ ጭራሽ የባሰ ያደርገዋል። እና መቼም ቤተ ክርስቲያን ሄዳ አታውቅም፣ ምክንያቱም ሄዳ የምታውቀው ከሆነ በጣም መጥፎ ነገር ነው የሚሆነው እንዲህ አለች። ያው የተወሰኑ ክርስቲያን ጓደኞቼ ክርስቲያን ጓደኞቼ ከህግ ውጭ የሆኑ ነገሮችን እያደረጉ ነው፣ ህጉን እየጣሱ ነው። ግን በእርግጥም እየተባረኩ ነው እና ከዛን የእግዚአብሔር ጸጋ እየሸፈነ ነው እያሉ ነው። እውነቱን እየተናገሩ ነው። ያ እውነት ነው የእውነት ይሁን አይሁን እንድነግራት ፈልጋ ነበር። አሁን ለምንድን ነው ያንን የስልክ ጥሪ ለማድረግ ራሱ የሚያነሳሳችሁ? ከዳነች ምናልባት አንድ ሳምንት ያህል ይሆናታልና ቤተ ክርስቲያን መሄድ አልጀመረችም። ግን ምን እንደሆን ታውቃላችሁ? ሰዎች እንደዚህ አይነት ነገሮችን ከመድረክ ላይ ማግኘት ካልቻሉ ያው፣ በዚህ አለም ከየት ነው ሊያገኙት የሚችሉት? ቴሌቪዥን ላይ ሊያገኙት አይችሉም። ኢንተርኔት ላይ ሊያገኙት አይችሉም። ከዜና ላይ ሊያገኙት አይችሉም። ከክርስቲያን ጓደኞቻቸው ማግኘት እንደሚችሉ እርግጠኛ መሆን አይችሉም። እና ሰዎችን ማበረታታትና እግዚአብሔር ምን ያህል እንደሚወዳችሁ ልነግራችሁ እፈልጋለሁ፣ ምን ያህል እንድትበለጽጉ እንደሚፈልግ። ግን ጳውሎስ ለጢሞቴዎስ እንዲህ አለው፣ ቃሉን ስበክ በማስተማር ገስጽ አበረታታ። ማበረታታት ብቻ አይደለም ግን፣ መገሰጽና ማቅናት። ስለዚህ ዛሬ ዝም ብዬ መጥቼ የሚያስቅ ነገር ባስተምርሻ ላይ ነበር። በጣም የሚያስቅ ነገር አለኝ፣ ማለቴ መተላለፊያ መንገዱ ላይ ሁሉም እንዲንከባለል ማድረግ እችላለሁ። እግዚአብሔር ይህንን ይዤላችሁ እንድመጣ እንደፈለገ አውቃለሁ። ምክንያቱም በጣም ከሚመጣው ችግር እንድትርቁ እፈልጋለሁ። ደግሞ ችግሮች ይመጣሉ። ሰይጣን ሔዋንን ለማታለል የኦሪት ዘፍጥረትን ሶስት ምዕራፍ ነው የፈጀበት። ስለዚህ ገርመኛል እነዚህን አመታት ሙሉ ሲሰራ ቆይቶ በዚህ ዘመን ምን ያህል ማታለል እየተደረገ ነው። ሰይጣን በህይወት እንዲሁም በጤናው በዚህ ምድር አለ። የዮሐንስ ራእይ አስራ ሁለት ዘጠኝ ታላቁ ዘንዶ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱም ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። እና ስለዚህ እዚህ ነው ግን በእርሱ ላይ ስልጣን አለን ግን ገና አንድ ማጠቢያ ሙሉ ያለ ቆሻሻ ሳህኖች ላይ ስልጣን ከሌላችሁ ሰይጣንን ለማስወጣት መሞከር ትርጉም አይሰጠው ማለት ነው። እንዲህ ትላላችሁ። የእናንተ የሆነውን ነገር ራሱ መንከባከብ ካልቻላችሁ፣ እና ማንም በማያየው እቤታችሁ ውስጥ ችግር ካለ፣ ገንዘባችሁ ችግር ውስጥ ከሆነ፣ መኪናችሁ ችግር ውስጥ ከሆነ፣ ሁሉ ነገር ችግር ውስጥ ከሆነ ከቤት ውስጥ ነው የሚጀምረው። ከዋናው መሰረት ነው የሚጀምረው። ቤት ውስጥ ካሉ ሰዎች ጋር መስማማት። ከዴቭ ጋር በየቀኑ እየተጣላው ከዛን እዚህ መጥቼ ማስተማር አልችልም። ማድረግ እችላለሁ ግን የተቀባ ስራ አይሆንም። መሳሳት ማለት ውሸትን ማመን ነው። የግሪክ የሃይማኖት መዝገበ ቃላት ላይ ስታዩ ትርጉሙ ማታለል፣ መሸወድ፣ ማጭበርበር፣ ሀሰተኛ የሆነ መልክ የሚሰጥ ነገር በገጽታው በንግግሩ ወይም ተጽዕኖ መሆን ተንኮል ነው። ወጥመድ ነው። ማጥመጃ ነው። ከትክክለኛው መንገድ ዙሪያውን መዞር ነው። መልካም ነገር መጥፎ ወይም መጥፎ ነገር መልካም ነው ብሎ ማሰብ ነው። ትክክለኛ ነገር የተሳሳተ ወይም የተሳሳተ ነገር ትክክል የተወሰኑ እንደዚህ አይነት ነገሮች በዚህ ዓለም ላይ አሉ። አሜን። ኃጢአትን ራሱ ኃጢአት ብለን መጥራት አንፈልግም። የምንጠራው ችግሮቻችን ብለን ነው፣ የኛ ስህተት፣ የኛ ሱስ፣ የእኛ ባሪያ መሆን፣ የእኛ ድካም እና አንዳንድ የራሱ የኛ ህመም ግን ኃጢአት አሰራን ማለት አንፈልግም። ግን እግዚአብሔር እንደዛ ብሎ ነው የሚጠራው። እንዲህ ሲባል ሰምታችኋልና ዝሙት ላይ ወደቅሁ። ዝሙት ላይ አትወድቁ። ዝም ብላችሁ እንደመራመድና ከዛን ዝሙት ላይ ወደቃችሁ ማለት እናንተ ያ ከመሆኑ በፊት ብዙ የተከሰቱ ነገሮች መኖር አለባቸው እና ከትንሽ ነገር ነው የሚጀምረው። እና ብልጥ የሆኑ ሰዎች፣ ጸሎት ያደረጉ ሰዎች፣ አምላኬ፣ እባክህ እንዳልታለል አታድርገኝ ማለት ታውቃላችሁ፣ ሰይጣን የሆነ ነገር ለመጀመር ሲነሳሳ። ቤተ ክርስቲያናችን ውስጥ የሆነ ሰው ነበር፣ የዴቭ ጥሩ ጓደኛ። ከቤተ ክርስቲያኑ ጀርባ ለእኔ እንዲህ አለ፣ እንዲህ አለ፣ ባለቤቴ ልክ እንዳችሁ ቆንጆ ብትሆን እመኝ ነበር ቀጥታ ሄጄ ለባለቤቴ የነገርኩት እና ከዚህ በኋላ ደግሞ ለእኔ እንደዚህ አይነት ነገር ካለ ዴቭ ወደ እርሱ ሄዶ ያናግረው ነበር። ግን ነገሮች እንደዛ ነው የሚጀምሩት። አሁን ስል እንደነበረው ይሄ ለእናንተ አይደለም፣ ስለዚህ ተውት። በእኔ አትናደዱ፣ ይሄ ለእናንተ አይደለም። ትንቢተ ኢሳያስ አምስት ሀያ ወየውላችሁ፣ ክፉ መልካም፣ መልካሙን ክፉ ለሚሉ፣ ብርሃኑን ጨለማ ለሚሉ፣ ጨለማውን ብርሃን ለሚያደርጉ፣ ጣፋጩ መራራ፣ መራራውንም ጣፋጭ ለሚያደርጉ፣ ወየውላችሁ። ወየውላቸው ማለት ምን እንደሆነ እኔ እንጃ፣ ግን እኔ ያን እንደማልፈልግ አውቃለሁ። ህብረተሰቡ ታማኝነት እያነሰው ነው። በእርግጥም ብዙ ወጣቶችን መጠየቅ ትችላላችሁ። ምን ታማኝነት ማለት ምንድን ነው? ምንድን ነው ትርጉሙ? ይህን እራሱ አያውቁትም ምን እንደሆነ እራሱ አያውቁትም። ታማኝነት ማለት የምታደርጉትን ትላላችሁ እና የምትሉትን ታደርጋላችሁ ማለት ነው። እውነተኛ ናችሁ ማለት ነው። ስንቶቻችሁ ናችሁ ጠጋኞችን የመቅጠር ደስ የሚል እድሉን ያገኛችሁ? ምን ልል እንደሆነ ቀድማችሁ አውቃቸዋል። በቀጠሮ መሰረት ለመገኘት ከስራ ገበታችሁ ተነስታችሁ ይሄዳቸዋል። ሰባት ሰዓት ላይ ነው መድረስ ያለበት። በዛ ሰዓት አይመጣም፣ አይደውልም። ውይ ይቅርታ ስራ በዝቶብኝ ነበር። እንደዛ አይነት ነገሮች ሁሌም ይከሰታሉ። አሁን ያለንበት የህብረተሰብ ደረጃ ሰዎች በገቡት ቃል መተማመን የማንችልበት ከባድ ጊዜ ላይ ነን። ግን ስሙኝ ምሳሌ ሆነን መገኘት አለብን እያልኩ ያለሁት ያንን የምንሰራው ስራ አለብን እኔ ዛሬ ምሽት ሁላችሁም ወደ ሚኒስትሪው ጠርቻቸው አለው። ማለት ወደ የሙሉ ጊዜ ሚኒስትሪ እና ወደ ዓለም ወታችሁ ጨውና ብርሃን እንድትሆኑ ስራችሁን አስጀምሪያችኋለሁ። ጨው ማለት በሕይወታችሁ ማጣፈጫ አላችሁ ማለት ነው። የሆነ ቦታ የሆነ ሰው የሚፈልገው ነገር አለ። እንደዛ መሆን ነው የምፈልገው። ያ ሰውኔ የምፈልገው ነገር አለው የሆነን ሰው መልሼ እደውላለሁ ካላችሁ መልሳችሁ ደውሉ። የሆነ ጊዜ ደውዬ አብረን ምሳ እንበላለን። ያን ሰው እራሱ አትወዱትም። ከዛ ሰው ጋር መሳይ መብላት እቅድ የላችሁም። የሆነ ማለት ያለባችሁ ነገር ነው። እደውላለሁ። የሆነ ጊዜ ምሳ ብዙ ጊዜ እዚህ በዓመት አንዴ ስለምመጣ የምፈልገው ማለት እችላለሁ። ምን ያህል ክርስቲያኖች በሆነ ሰው ላይ እንደተናደዱ ታውቃላችሁ? ካልተናደዱት በላይ ናቸው። እና ዛሬ ምሽት እዚህ የሆነ ሰው ላይ እንደተናደዳችሁ ይሆናል የመጣችሁት። እና መጽሐፍ ቅዱስ ስለ ይቅርታ ምን እንደሚል በደንብ ጠንቅቀን እናውቃለን። ይቅርታ፣ ይቅር አለማለት ለሰይጣን ከምንሰጠው ትልቁ በር ነው ክፍት በር። ከምንም በላይ ሰይጣን ኃይል የሚያገኘው ይቅር ካለማለት ነው። እንደዚህ ማድረግ አለብን። በቀላሉ ከመናደድ እና ስሜታዊ ከመሆን ይልቅ ይቅርታ በማለት ጎበዝ መሆን አለብን። እና በአለም ላይ እንደሱ አይነት ብዙ አሉ። ያ ያልከው አነጋገር ትክክል አልነበረም እና አስቀይመኛል። ግን መጽሐፍ ቅዱስ እንዲህ ይላል፣ በደልን ተዉ። ይሄ ተበድያለው ስለማለት ብቻ አይደለም መጽሐፍ ቅዱስ በደልን ተው ይላል የሆነ ሰው የሆነ ነገር ለመስጠት ስለ ሞከረ ብቻ መውሰድ አለባችሁ ማለት አይደለም አሜን ይቅር በማለት በጣም ጎበዙኑና ሰይጣንን አበሳጩት ያንን መቋቋም አይችልም እግዚአብሔር ታጋሽና ምሕረቱ የበዛ ነው ሰዎች ወደ ምረቱ እና ወደ ቅድስናው እንዲመጡ በትዕግስት ወደ እርሱ ለማምጣት ይሞክራል። ግን አሁን በአለም ላይ ስለሚከሰተው ነገር ትዕግስቱ የሚያልቅበት ጊዜ ይመጣል እና እግዚአብሔር በዛ ጉዳይ ይፈርዳል። እኛ በትክክለኛ ጎን መሆናችንን እርግጠኛ መሆን እንፈልጋለን። ያንን ተቃውሞ በሚዋጋው ጎን እና ምሳሌ መሆን ምን መሰላችሁ፣ እንዲህ ልታደርጉ አፋችሁን ሳትከፍቱ ስብከቶችን መስበክ ትችላላችሁ። እና የሆነ የክርስቲያን ፕላኔት የሚባል ቦታ ላይ እንደሚኖር ሰው ለመምሰል መደናበር የለባችሁም። በጣም ሃይማኖተኛ መሆን አይጠበቅባችሁም። በዚህ ዓለም ውስጥ ሆናችሁ ተናጋሪ ያለ መሆን ትችላላችሁ። እናንተ አማኝ ካልሆኑ ከተወሰኑ ሰዎች ጋር ጓደኛሞች መሆን ትችላላችሁ። ሁላችንም አማኝ ካልሆኑ ሰዎች መራቅ አንችልም። እንደዛ ካልሆነም ማንም ወደ መንግሥቱ ሊመጡ አይችሉም። ግን እናንተ እነርሱ ላይ ተጽዕኖ እያደረጋችሁ እንደሆነ እርግጠኛ ሆኑ እንጂ እነርሱ እናንተ እንዳይበክሉ የተሳካው በጆይስ ሚየር ሚኒስትሪ ጓደኞች እና ባልደረቦች ነው።